ዶክተር ያሲር ቃዲ አሜሪካ ውስጥ አሉ ከሚባሉት ዳዒዎች ነው። እሱ ጋ ትንሽ ደቂቃ ቁጭ ማለት እድል አጋጥሞኛልና እስኪ ነሲሐ ስጠኝ ያልኩት፣ እኔ ከኢትዮጵያ ነው የመጣሁት እንዲህ ነሲሐ ስጠኝ። ከሰጠኝ ነሲሐዎቹ ሦስት ነሲሐዎች ናቸው። አንዱ አንተን የሚቃረኑ ወንድሞች ሊያጋጥሙ ይችላሉ። ዳዕዋ ውስጥ ካንተ ተቃራኒ ቆሞ አንተን የሚያጠቁ ወንድሞች ሊያጋጥሙ ይችላሉ። ግመጨረሻ መጨረሻ ጀነት ስለሆነ የምትገናኙት ቀልብህ ላይ መጥፎ ነገር እንዳት ቀልብህን ጠሃር አድርግ በወንድሞች ላይ ምክንያቱም መጨረሻ ላይ ጀነት ነው መገናኛቸው በቃ ለአላህ ብለው ሊሆን ይችላል አንተን እየተቃረኑ ያሉ አንተን እያደረጉ ያሉ በቃ መስሏቸው ግን ዲን እየጠበቁ መስሏቸው ሊሆን ይችላል እዚህ መገናኛችን ጀነት ስለሆነ በወንድሞችህ ላይ ቀልብህ ላይ መጥፎ ነገር እንዳትይዝ እቺን ይጀለታል። ወላሂ እቺ በጣም የገዛችኝ ሐሳብ ነች። ሜዳው ላይ የሚታይ ነገር ጀነት ነው አይደል አላማ። በቃ ለምንድን ዱንያ ላይ አንተ ሰው ላይ መጥፎ ነገር የምታስበው?